ሰላም ጤና ይስጥልኝ። የተከበራችሁ የብረት ስራ ማህበራችን ቤተሰቦች ዛሬ በወዳጅነት ፓርክ ነው የምንገኘው። በዚህ ለመገኘታችን ዋናው ምክንያት የሆነ ደግሞ አዋጭ ሳኮስ ማህበራዊ ኃላፊነቱን ለመወጣት በማሰብ በአቋቋሙ አዋጭ ፋውንዴሽን አማካኝነት ዓለም ፍሬ ፒንክ ሀውስ ካንሰር ፋውንዴሽንን የመቶ ሺ ብር ድጋፍ በማድረግ በዚህ ቦታ ላይ በተዘጋጀው የእግር ጉዞ ላይ የአዋጭ ከፍተኛ አመራሮች፣ ሰራተኞች እንዲሁም የፋውንዴሽኑ ሰራተኞች ተሳታፊ ሆኗል ማለት ነው። ቀኑን በማስመልከት ታዲያ ከአዋጭ የጤና ባለሙያ ወይዘሮ መሀሌት ዓለም ነው እንዲሁም ደግሞ ከአዋጭ ፋውንዴሽን የማህበረሰብ ልማት ሰራተኛ ወይዘሪት ፍሬ ህይወት አይናለም ጋር ቆይታ አድርገናል። ተከታተሉ። እኔ ማህሌት ዓለም ነባላለሁ። በአዋጭ ውስጥ የጤና ባለሙያ ነኝ። ዛሬ የምንገኘው በወዳጅነት አደባባይ ሲሆን ይኸውም የዓለም ፍሬ ፒንክ ሀውስ ካንሰር ፋውንዴሽን ለአምስተኛ ጊዜ ባዘጋጀው የጡት ካንሰር አዌርነስ ወይም ግንዛቤ ማስጨበጫ ላይ ነው። እኛም እንደ አዋጭ ቤተሰቦች ወይም እንደ አዋጭ ሰራተኞች ዛሬ አለንላችሁ። ለሴቶች እህቶቻችን፣ ለእናቶቻችን በዚህ በካንሰር ተጠቂ ለሆኑ አጠቃላይ ሰለባ ለሆኑ ቤተሰቦች አለንላ ላቸው ለነዚህ ታገኝተና ይሄን ብርታትሽ ብርታቴ ብለን ዝግጅቱን ተሳትፈናል ማለት ነው። ስለዚህ ዛሬ እንደ ያው እንደ ካንሰር ወይም ደግሞ ይሄን የጡት ካንሰርን ትንሽ አንዳንድ ነገር ለበላችሁ የጡት ካንሰር ከስምንት ሴቶች አንድ ሴት ላይ የሚከሰት አደገኛ የሆነ የካንሰር አይነት ነው። አንድ ወይም ሁለት ጡት ላይ ሊከሰት ይችላል። ነገር ግን ይሄን የካንሰር አይነት ቀድመን ብንጠንቀቅ ብንጠነቀቅ ሞር ለፕሮግረሱን ወይም ደግሞ የበሽታውን አዝጋሚነቱን እንቀንሳለን ማለት ነው። ስለዚህ ይሄ ለዚህ ለብረስት ካንሰር ወይም ለጡት ካንሰር አጋላጭ ከሆኑ ነገሮች አንዱ አንደኛው ሴትነት ነው፣ ግን ወንዶች ላይ የሚከሰታል ግን በአብዛኛው ሴቶች ላይ ስለሚከሰት ነው። ሌላ በዘር ውስጥ የጡት ካንሰር መኖር፣ በብዛት የአልኮልና የሲጋራ እንትኖች መጠቀም እነሱ አንድ አጋላጭ ነገሮች ናቸው። የተለያዩ የሆርሞን ህክምናችን አጋላጮች ናቸው። ነገር ግን አንዲት ሴት ራሷን መመርመር ትችላለች። ይሁን በወር አንዴ ይሄን ምርመራ ማድረግ አለባት። እንዴት ነው የምታደርገው? የወር አበባ ካየሽ ከትንሽ ቀናቶች በኋላ ሁሌም ቢሆን ራሷ ላይ የሁለቱን ጡቶቿን ሳይዝ ተልቋል፣ አንሷል የሚለው ማየት አለባት። የጡት ጫፎቿ ተሰርጉዷል ወይ? ተሰረጎደ አንዱ የጡት ካንሰር ምልክት ተጨማሪ ደግሞ ጫፎቿን የጡቷን ጫፍ ጫን ጫን በማድረግ የሚወጣ ደም ወይም ደግሞ ሌላ ፈሳሽ ካለ እሱንም በደንብ ኮንሸስ ሆና ማየት ይኖርባታል ማለት ነው። እነዚህ አይነት ምልክቶች ካሉ ወደ ጤና ተቋማት በመሄድ ፈርዘር ወይም ደግሞ የበለጠ ምርመራዎችን ማካሄድ ይኖርብናል። ሪቃላችን ምንድን ነው? አርሊ ዲቴክሽን ሴፍስ ላይፍስ ነው። ስለዚህ ቀድመን እንጠንቀቅ ነው የሚለው ፍሬ ወይታይና ለመባላለው የአዋጭ ፋውንዴሽን ማህበረሰብ ሰራተኛ አለም ፍሬ ፒንክ ሀውስ የካንሰር አሶሴሽን ባዘጋጀው ፕሮግራም ላይ ተገኝተናል። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ማህበራዊ ኃላፊነቶችን ቀደም ሲል እየተወጣ የሚገኝ ድርጅት ሲሆን አዋጭ ፋውንዴሽንን ከመሰረተ በኋላ የተለያዩ ማህበራዊ ኃላፊነቶችን እየተወጣ ይገኛል። በዛሬው እለትም አለም ፍሬ ፒንክ ሀውስ ካንሰር አሶሴሽን ባዘጋጀው ፕሮግራም ላይ በመገኘት የመቶ ሺህ ብር የገንዘብ ድጋፍ በማድረግ ማህበራዊ ኃላፊነቱን ተወጥቷል። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች በወዳጅነት ፓርክ ቅድመ ምርመራና የካንሰር ግንዛቤ ህይወትን ያድናል በሚል መሪ ቃል ለአምስተኛ ጊዜ በአለም ፍሬ ፒንክ ሀውስ ካንሰር ፋውንዴሽን የተዘጋጀው የእግር ጉዞ የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና